ንጉሴ ኧረ ንጉሴ! እጋፈር ልብላ እኮ ምሽትን አሁን እኮ እንዲሁም አንድም አመጣለሁ በዚህ እግረ መንገዴ ስም መቼም ተንቀሳቀሰ ምን እንዲሁ ያለ ነገር አፈር ልብላለሁ። ወይ መብሰልሰል እንዲሁ መድኃኒት ያልተገኘልህ በሽታ አንተ፣ እየው ብቻዬን እያወራሁ እኮ የምመጣ እኮ ትሆኚም። በግ ማንጨብጧት እኮ ነው እንትን ጋጣ አይ ማን አስቀምጠሽ ነበር? አግምና አድርገዋል። አይዞህ ወይ አይዞህ ወይ እንደት ነው የሚያብሰል? እስኪእና በጎ ሰዓት ሆነ። እሰ እሰ ምን የሰዓት አራት እንግዲህ እንደው ማን ጨብጦት ማን ተጠግቶ፣ እኔማ ወሬ ሰምቼ ነበር። እንደው ከብትም ትጨቀ ምንድን ነው ቅርጫት ይዛችሁ አላችሁ ተብሎ እንትና አይደለም። ሰው ሊገዛ አሁን እንዳልሽው በጉ ሰዓት ሲሆን ግጥ ብሎ ወደ በሬው ወደ ሰው በሬው ወት ሆነ ሰዓት ሆነ ሰዓት ሆነ ሰዓት ሆነ፣ ሆነ ሆነ። ወይ መብሰልሰል ሰዓት ሆነ። ኋላ ደግሞ ተበሬው ተገን ጥሎ ሰው ደሮ እንብላ እንጂ ብሎ የትም ደረደረ። ሲሄድ ደግሞ ደሮ አሞራ ሆነ አሞራ ሆነ። ምን ደግሞ አሞራ እያመጡ ሸጡ ነው የምትሉኝ እናንተ? መቼም ይሄ

ያብሰለሰለ እንዲያረጋ ወይ ሀጭ ወገን ወይ ሀጭ ሙህድ እጄ ነበር። ምን አሉ? ወይ መብሰልሰል መርፌ ሊወጋኝ ያን እንትኑን አምጥቶ መርፌው ታጠፈ ሰድደኝ። እረውነቱን ነው አሁን፣ ምኑን እንተ ምን አደርገዋለሁ እያለ ሰው ብቻውን ሲብሰለሰል አይደለም መብሰልሰል የሚመጣበት። ወይ መብሰልሰል፣ እንደው በዋዜማ መብሰልሰል፣ እንደው መደሰት መፈንጨት ባለብኝ ሰዓት እንደው መብሰል ወይ

የመብሰል ስለኛል የመብሰልሰል ምንድነው? ኧረ ተኝተህ እንዲያ ተደስክሮ አእምሮህ እኮ ነበር እንዲያ እንዲያ ተደስኩሮ የኛ ጠባቡ አእምሮህ እንዲያ ተደስግሮ ምን ተደረሰ

ሚስት አገባህና ቆንጆ ያማረች ቆንጆ አበች ከሆነች አበሻ አልሆነች ፈረንጅ ያችን ይዝናህ መሬትም አይነካት ነበር ያልከኝ። አሁንን የመሬት አርስ ጀመር መሬት ጀመር ነው።

እኔ ሲጀምረኝ በሽታው ሲጀምረኝ እንዲህ ነው የሚል ኤሌትሪክ እንዲህ እህል ኤሌትሪክ ያዝ ይልሀል ላይ ያዝ ይልሀል ላይ እንደው መብሰልሰል የሚባል በሽታ ነው እና ይህን ራቅ ይህንን እንትን ኩሽ አትበለው ላምሮህ እንትን ብለህ እየተብሰለ ትሰልክ ቻለው ወይ

የአመት ባል ቀን፣ ጠጁ እንዳይቀር፣ ጠላው እንዳይቀር፣ ዶሮው እንዳይቀር፣ ከብቱ እንዳይቀር፣ በጉ እንዳይቀር፣ ቆመው እንዳይቀር፣ ሀበሻ ልብሱ እንዳይቀር፣ ጉዝጓዙ እንዳይቀር፣ ዘመዱ እንዳይቀር፣ ሁሉ እንዳይቀር፣ ሲስጠራ ይጠራ ይጠራና፣ ወይ መብሰልሰል ይበላል፣ ሉካታ ይሆናል፣ ይጨፈራል፣ ይደከራል፣ ይዘፈናል፣ እናቴ ጓ ዳንኪራ ይመታል፣ አስራሾቹ ይባላል። በሁለተኛ ቀኑ ልክ በሁለተኛ ቀኑ የበጉ አይነ ሳይፈጥ ችግር ይመጣል። ተው ተው ተው ተው ተው ተው ተው ይባል፣ የማይመለስ አይኑን ያፈጠጠ ችግር ሲመጣ እንደ መስካይጥ በዚህ ሲሉት በዚያ በዚህ ሲሉት በዚያ በዚህ ሲደብሉት በዚያ በዚህ ሲሉት በዚያ ችግር በችግር ሲፈናበት አናቱ ላይ ምን

እንዴት ተብሎ ይነገራል ብለን ነው እህሉን ይዘን ተሸክመን ከሰውን አሁን እህል ግን እህል ነው። እህል እየተወጣ እየተሸጠ ለአንድ ቀን ተሽጣ ብለን አናጠፋውም ብለን ነው እንጂ ደግሞ